ቤተሰቦች የሰሞኑን ሰርፕራይዝ የሩታ ሰርፕራይዝ እንደቀጠለ ነው፣ አትጠይቁኝ ማለት ነው። የዛሬው ደግሞ ያው ለየት ያለ ነው። ከትናንቱ የቀጠለ ነው ማለት ነው። ቤተሰቦች እንግዲህ ትናንትና አብርሸ ለሩታ መኪና ገዝቶ ሰርፕራይዝ እንዳረጋት ሁላችንም አይተን ሁላችንም ደስ ብሎን ሩታ ይገባታል ከዚህም በላይ ብለናል ማለት ነው። ዛሬ እንግዲህ ሁለተኛው ሰርፕራይዝ ደግሞ የሚገርም ነው። ትናንትና እኔም ተናግሬው ነበረ። ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ የአገሬ ልጆች ቅመሞችዬ፣ የሩታን ደስታ የምትፈልጉ በሙሉ ሰላማችሁ ጤናችሁ ብዝት ርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትን በድጋሚ ሰላማችሁ ጤናችሁ ብዘት ይበልኝ። ለዚህ ዩቱብ ቻናልም አዲስ የሆናችሁ ማለት ነው ሰብስክራይብ እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትት እናጋብዛለሁ። ለምታበረታቱኝም ምርጥ ምርጥ ቶችን አፍርቻለሁ። እውነት ለመናገር ዩቱብ እግዚአብሔርን ጥምርት እንቁንቁ የሆናችሁ ቤተሰብን እኔ ራሱ ባቅሜ በዚች በጤን ትየ ዩቱብ ራሱ እኔ ራሱ ምርጥ ምርጥ አይዞች፣ በርቺ፣ ስሪ የሩታን ደስታም የምደግፉ አላችሁ። በቃ እኔ እንጃ ምን ልበላችሁ። እና እንደ እናንተ አይነትን ቤተሰብ ሩታ ብቻ ሳትሆን እኔ ማግኝቻለሁ ልላችሁ ነው ማለት ነው። ቤተሰቦቼ፣ ዛሬ እንግዲህ ወደ መጣውበት ዋናው ሰርፕራይዝ ስገባ፣ ዛሬ ይሁን ይበል የሚያስብን ነው ማለት ነው። አብርሸ እንግዲህ ለሩታ የእጅና የአንገቱ ወርቅ ሰርፕራይዝ አድርጓታል፣ ገዝቶላታል ማለት ነው በጣም ነው ደስ ያለኝ ይገባታል ከዚህም በላይ የሚገባት ልጅ ናት ቤተሰብ ሁላችንም ብለነዋል ቅመሞች ያው ሩታን የምትወዷት የምታከብሯት ጭምር ሩታ የሲያንስባት ነው ከዚህም የበለጠ ይገባታል እያላችሁ ነው አዎ በደንብ ይገባታል ዛሬ ደግሞ ያው እንደተለመደው ቤቢ በረከት ይዞን የመጣው ማለት ይቻላል የተወለደው አዲሱ ልጅ ማለት ነው ዛሬ ደግሞ ያው የእጅ ወርቅና የአንገት ወርቅ እንግዲህ አብረሽ ሰርፕራይዝ አድርጓታል። በሚገርም ሁኔታ ሰርፕራይዙ እየቀጠለ ነው። ሩታ እየተካሰች ይመስለኛል። በዚህ አጋጣሚ አንዳንድ ንፋስ የሚመስሉ ወሬዎች በትናንትና መኪና ሲያወሩ እየተሰማ ነው፣ ሚዲያው ላይም እሱም፣ የትናንትናው መኪና ኮ አብረሽ ለሩታ የገዛው ሳይሆን ተከራይቶ ወይ ደግሞ ዩቱብ ላይ ሊያስተዋውቅ ያመጣው መኪና ነው ለሩታ ገዛው ያለው እያሉ ያው አንዳንድ እንግዲህ ያው ጠላቶች፣ ታቃላሽ ጠላት ከሩቃ ስትመጣ ምንም ቢሆን ምንም፣ ብቻ እኛ ሩታ ስትስቅ፣ ስትደሰት፣ ስትካስ ነው ማየት የምንፈልገው። ያንን እኛ እናቀም እንግዲህ አይደል ቤተሰቦች። እና እንደዚህ አይነት የሚናፈሱ ወሬዎች አሉ። የእውነት መሰላችሁ እንደሚሉ እኛንን አንሰማ ምክንያቱም እኛ የሩታ እንደስታ ስለምንፈልግ ማለት ነው። እና እንግዲህ ዛሬ ሰርፕራይዙ ወርቅ ነው ቤተሰቦች። ሰርፕራይዙ እንደቀጠለ ነው። ሩታዬ በጣም ደስ ብሏታል። የእውነት እኔ እንደ ሴት እውነት ለመናገር ሩታ በጣም የተጎዳሽናት ናት፣ እንደ ሴት ማለት ነው። ስለዛ በጣም መካሴ ያለባት ልጅ ነው፣ ሩታ አብርሽም፣ የእውነት ይሆናል ብለን መቼም እናስባለን። እርግጠኛ ነኝ ምክንያቱም አንዳንዴ ሚዲያ ላይ የምታዩት የምትሰሙት ነገር አይምሯችሁን እንዲዛባ አደርጋሉ። እውነትና ውሸቱን እንድትለዩም አደርጓችሁም አሁን ላይ ያሉ ሚዲያ ላይ ያለ ነገር ማለት ነው እና እኛ እንግዲህ የሩታን ደስታ ነው የምንፈልገው። ድስቷን ደግሞ በግልጽ እያየን ነው። ዋናው ትልቁ የእኛ ነጥባችን የሩታን ደስታ ፊቷ ላይ ማየት ነው። ያንን ካየን እኛ ከሰርፕራይዙ በላይ በቂያችን ነው፣ የእውነትም ይሁን የውሸት ማለት ነው ነውና እንግዲህ የዛሬው ሰርፕራይዝ ቤተሰቦች ወርቅ ነው። የእጅ ብላስቴ እና ምን የሚባልና የአንገት ወርቅ ነው። ዛሬ እንግዲህ ለሩታ አብርሽ ሰርፕራይዝ ያደረጋት ማለት ነው። ገና ይቀጥላል። እየሰሩ አይደል እንዴ? እኔ በነገራችን ላይ ውሸት ለምን ያደርጋል አብርሽን? ሆን አንዳንድ የሚናፈስ ወሬ ገርመኛል። እንግዲህ የዛሬውም ወርቅ እንግዲህ ውሸት ነው የሚመለስ ነው ልትሉም ትችላላችሁ። መቼም ግን ቢሆንም እየሰሩ ነው። መቼም ለሩታ የሚሆን ሩታን የሚከሳበት ገንዘብ የእውነት ከልቡ አብርሽ ክሳት አለ ቴስቲንግ ካለ የሚያቀተው አይመስለኝም። ሰሞኑን ደሞ ያው እንዳየ ነው አብርሽ አባወራ አባወራ ሸቷል ማለት ይቻላል። ቤቢ ከመጣ በኋላ ቤቢ እያስታረቃቸው ይመስለኛል ማለት ነው። እኛ ግን ዋና ነጥባችን ሩታ ተከፍታ እንዳናይ የተደስታ እኒ ነው። ስለዚያ እኛ ደግሞ ደስታዋን ነው እያየን ያለ ነው እንጂ ከኋላ ያለውን የውሸት የእውነት የሚለውን አይደለም። የእሷን ደስታ ነው ከምንም በላይ የምንፈልገው ማለት ነው። የዛሬ ሰርፕራይዝ እንግዲህ የሚገርም ነው። ሩታን በጣም ነው ደስ ያላት፣ ማመን ሁሉ አቅቷታል። የሰሞኑን ሰርፕራይዝ እንግዲህ ለየት ይላል። ግን እንደ ምንድን ቤት ነው ያለችው? እሷ ቤት ነበር የመሰላት ግን ወርቅ ነው። ቤቱም ይቀጥላል። ለሩታ ያልሆነ ለጥምቀት ያልሆነ ቀሚ ሲበጣጠስ እንደሚባለው ለሩታ ያልሆነ ገንዘብማ የታባቱ እችን የመሰለች ሚስቱም ራሱን ቁጭ ያደረገችለትን ቢክስ ምን ይገርማል? የእውነት ነውና፣ እባካቸው አንዳንድ ሰዎች የሆነ ደስታን አታደፍርሱ። የእውነት የሰውን ደስታ አታደፍርሱ። የውሸት ነው እንዲህ ነው እያለችው፣ አሁን ትናንት ሩታ በጣም ደስ ብሎ አሳይ ጌታን በጣም ነው ደስ ያለ። በቃ ደግሞ የሚገባታል። መኪና ምን ቁም ነገር ነው እንዴ? ከዛም በላይ የሚገባ ልጅ ናት። እና የዛሬው ወርቅ ከዛም በላይ ይገባታል። ሰርፕራይዙ ይቀጥላል። ጠላት ያወራል። እንግዲህ እነሱ ይቀጥላሉ። ማለት ያለው ነገር ይሄ ነው ቤተሰቦቼ፣ እኔ በጣም ደስ ብሎ